ሰላም ጤና ይስጥልኝ። ውድና የተከበራችሁ የኢና ዩቲዩብ ተመልካዮች፣ በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ እንግዲህ ዳጣን ይዤላችሁ ብቅ አልኩኝ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እናም እንግዲህ በአለፈው ክፍል እንግዲህ እንዳየነው ዳጣን እንግዲህ ሌባ አድርጋት ነበረ ኤቢ ማለት ነው። አሁን ግን ዳጣ ነጻ ወጥታለች ማለት ነው። እናም በመቀጠልም ናታን እንግዲህ ለዳጣ የፍቅር ጥያቄ አቀረበላት። እናም እንግዲህ ከዚህ በኋላ ያልተረጋገጠ ወሬ እንዳታወሪ በማለትም አባቷን እንግዲህ ለኤቢ ይነግራታል። ሁለተኛ እንደዚህ አይነት ነገር እንዳታወሪ ያልተረጋገጠ ወሬ በማለትም አስጠንቅቆ ነግሯታል። እናም ከዚህ በፊት እንደዚህ አይነት ነገር አድርገሽ ስለማታውቂ የዛሬውን ምስጢር እኔ እሸፍንልሻለሁኝ። እናትሽ ደግሞ ኃይለኛ ስለሆነ እናም እንግዲህ የኤቢ አባት ማለት ነው የዛሬው ሚስጥር እኔ ሸፍንልሻለሁኝ። አሁን ሄደሽ ዳጣን ይቅርታ ጠይቂ በማለት ይነግራታል። እናም እንግዲህ በመቀጠልም ዳጣ ወደ ለኤቢ ማን ነው ምን ላግዝሽ ምን እርዳሽ እያለች ወደ ኤቢ ክላስ ትሄዳለች ማለት ነው። በመቀጠልም እንግዲህ ከኤቢ አጠገብ ለመቀመጥ ስትል ታጥበሽ ነው የመጀመሪያ በማለትም ትመልስላታለች። እናም እንግዲህ እኔ እኮ ልረዳሽ ነው የመጣሁት። በናታንና በአንቺ መካከል ያለውን ነገር እኔ ለአንቺ ልረዳሽ ነው የመጣሁት በማለትም ዳጣ ትመልስላታለች ለኤቢ። እናም ዳጣ በመቀጠልም ለምንድ ነው ግን አንቺ የምትጠይኝ? እኔ እኮ በጣም ነው የምወድሽ በጣም ነው እኔ የምወድሽ ለምንድን ነው አንቺ የምትጠይኝ? በማለትም ለኤቢ ትጠይቃታለች። እናም እንግዲህ አንቺ በጣም ቆሻሻ ስለሆንሽ ከመንገድም የመጣሽ ስለሆንሽ ከአጥገቤ አትቀመጪ በማለትም ታመነጫጭቃታለች። በመቀጠልም እንግዲህ ዳጣ የገባት ልጅ ስለሆነች አልተቀየመቻትም። በመቀጠልም ኤቢ እንግዲህ እንደለመደችው ከእኔን ማገዝ እኔን መርዳት ከፈለግች ደግሞ ከኤቢ ከናታን አጠገብ ራቂ። ይህን ልትረጅኝ ትቻለች በማለትም ጠይቃታለች። እናም እንግዲህ ዳጣ ደግሞ በመቀጠልም በፍጹም እኔ ከሱ መራቅ አልችልም፣ ግን ደግሞ አንቺ የምትወጂ ከሆነ እኔ ላግባባችሁና ላስማማችሁ እሱን ላናገረው እችላለሁ፣ በማለትም ለኤቢ ትናገራታለች። እናም እንግዲህ እሱን መተው ማትቺ ከሆነ ከእሱ መራቅ ማትች ከሆነ አሁን ከዚህ ከክላሴ ውጭ ልኝ በማለት ከክላሱ አባራት አለች። እናም እንግዲህ ከክላሴ ውጭ ልኝ በማለት አባረረቻት ኤቢ ማለት ነው። እናም በመቀጠልም ያው ዳጣ ከናታን መራቅ አልችልም ግን እና አንቺ ከፈለግሽው ላቀራረባችሁና ላስማማችሁ ይችላል ብትላትም፣ ያው እንግዲህ አንቺ ከእሱ ካራቅሽ እሱ እኔን ሊቀርበኝ አይችልም የሚልን ሀሳብ እሳትይዝ አይቀርም ማለት ነው። እንግዲህ ናታን እኮ በጣም ጎበዝ ልጅ ነው፣ በጣም የአራድዬ ልጅ ነው፣ የገባው ነው ብላ በእሷ በኤቢ ፊት ማለት ነው። በኤቢ ፊት ተሞግሰዋለች ማለት ነው። እናም ኤቢ ጨጓራው ቅጥል ማለቱን ይቀጥላል። እናም ፋሚሊ ሰላም ሰላም። ውድና እየተከበራችሁ ተመልካቾቼ በመላው ዓለም ላይ የምትገኙ የይና ዩቲዩብ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍ የሌላችሁ ዘንድ ተመኘሁላችሁ። ቪዲዮውን እስከ ፍጻሜው ድረስ አብራችሁን ቆዩ። እንዲሁም የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ያስፈሩልኝ። እናም እንግዲህ የናታን አባት የኤቢ አባት ማለት ነው፣ ሚስታቸውን እያስረዱ ይገኛሉ። ከዚህ በፊት እኔ ነኝ የክላስሽን ወርቆችሽን ገንዘብን ቢሆን እኔ ነኝ አስገብቼ ቆልፌ እንትን እምለው፣ ግን አሁን ልጅሽ ናት። በእርግጥ እኔም ጠርጥሬ ነበረ፣ ግን ልጅሽ ናት ዳጣ ላይ የዘፈዘፈችው ጉዳዩን በማለት ለሚስታቸውን ያስረዳሉ። እናም በመቀጠልም ሚስታቸውን እያስረዱ ይገኛሉ ማለት ነው አባትየው። እናም ማርቲ እናም እንትና ዳጣየን ይቅርታ ጠይቂ። እኔ ነኛ ቆልፊ ቤቱ እንትኑን ቆልፊ ክላሱን ቆልፊ እንትን ያልኩትና እኔንን ቆልፌ፣ ሁላችንም ደግሞ ጠርጥናታል። እናም ዳጣን ይቅርታ ጠይቂ፣ በማለት እባክሽን፣ በማለት ሚስታቸውን ይለማመጣሉ ማለት ነው። እናም እንግዲህ በመቀጠልም ሚስታቸውን እንዴ ዋሽ ብለህን እንዴ የላከችክ በፍጹም እኔ አላደርገውም ይቅርታ አልጠይቅም፣ በማለት የሚልታቸውን እናም እንግዲህ እኔን የምታምኚኝ ከሆነ ዳጣ በዚህ አይነት ነገር ውስጥ የለችበትም በማለትም ያስረዷታል። እናም እንግዲህ ኤቢ ተሳስታ ነው ዳጣን የተሰረቀችው ያለችው በሰዓቱ በሰዓቱ ሁላችንም ተረብሸን ስለነበረ ያው የተረበሽ ነው ከሷ ሌላ ማንም ሊሰርቅ የሚችል ሰው የለም፣ በማለት ጠርጥረናታል። በእርግጥ በማለትም ያው እንግዲህ ከዚህ በፊት እንደዚህ ነገር ተፈጥሮ ስለማያውቅ ማለት ነው። እናም እንግዲህ የማይሆንና ያልሆነ ነገር ልጅቷ ላይ ብንለጥፍም ምን እንጠቀማለን? እናም ያው አሁን ግን ንብረታችንን አግኝተናል እና ይቅርታ ልንጠይቃት ይገባል በማለትም አባትየ ለሚስታቸው ያስረዳሉ። እንግዲህ አሁን ይቅርታ ጠይቋት አንችልም ኤቢንም በማለት እንግዲህ ለማርቲ ይነግራታል ማለት ነው። እንግዲህ ማርቲና ኤቪም ይቅርታ ይጠይቋታል ለዳጣ ማለት ነው። እንደምታውቋት ዳጣ እንግዲህ የገባት እና ቀለል ያለች ልጅ ናትና ችግር የለውም ብላ ይቅርታ አድርጋላቸዋል። ልጅና እንግዲህ ናታን በመቀጠል ለዳጣ ማለት ነው የፍቅር ጓደኛ የለሽም እንዲህ በማለትም ይጠይቃታል። አረ በፍጹም እኔ እንደዚህ አይነት ነገር አላውቅም በማለትም ትመልስለታለች እናማረ በፍጹም እኔ እንደዚህ አላቅም ነገር አላቀም ሴት መሆን የራሱ ተራጣራላው እንደ በማለት ተመልስልታለች። እንዴት እንደዚህ ትያለሽ? እንዴት እንደዚህ ነገር ራሱ በጣም ነበር የምጣላው። አሁን ትንሽ አባቴን ካገኘ በኋላ ትንሽ ተረጋግቻለሁ በማለትም ትነግረዋለች ለናታን። እናታንም በመቀጠል አሁን አባት ሼት ነው የሚኖረው እያለ ይጠይቃታል እሷን። በመቀጠል አሁን አባቴ ድሬዳዋ ይኖራል በማለት መልሳለታል። እናም አሁን እዚህ አቶ ደረጀ ቤት ነው የምኖረው በማለት ትመልስለታለች። ለምን አቶ ደረጀ የጓደኛ ልጅ ናት በል በይ ብሎ ነው እንግዲህ የጓደኛ ልጅ ናትን ብሎ ነው ደግሞ ቤት ያመጣት ማለት ነው። እና ያንን እንግዲህ ሚስጥር ለማድረግ ያው እንግዲህ የማርቲ ልጅ ስላልሆነች ያንን ለመደበቅ ቤታቸውን እንዳይበተን ብለው ማን ነው እየባሹ ነው ማለት ነው እንግዲህ ቤት ያመጣት ማለት ነው አባትየው። ያው የጓደኛ ልጅ ናት፣ በአጋጣሚ የተፈጠረ ነገር ነው። እና ያው ትንሽ ጊዜ ነው እኛ ጋር የምትቆየው፣ ለትንሽ ጊዜ ነገራቶችን እስከምናስተካክል ነው ብሎ አሳምኖ ቤት እያመጣት ማለት ነው። እንግዲህ ያው አቶ ደረጀ ማለት ነው ያው የእንትና የዳጣ የዳጣ አባት መሆኑን ለሚስቱ ስላልተናገረ ነው እንጂ ዳጣ የአቶ ደረጀ ልጅ ናት ማለት ነው እና ግን ያው ለፋሚሊዎቹ ስላልተናገረ ከባድ ነው እና እሷም ነግሯታል። የሲሳይ ልጅ ነኝ በይ፣ የድሬዳዋ ያው አባቴ ድሬዳዋ ነው የሚኖረው በይ ብሎ አሳምኖ ነው ወደ ቤት ያመጣት። ያው እንግዲህ ዳጣ እንደምታውቋት የዋህና ቀለል ያለች ሰው ስለሆነች እሺ ብላው እንግዲህ አሁን በዚሁ እንትን ቤት ውስጥ እሱ ቤት ውስጥ እንድትኖር ተገዳለች ማለት ነው። እንግዲህ እሷ ያተደረጀ ልጅ መሆኗን ታውቃለች ግን እውነታውን እስከሚወጣ ድረስ ነው። እሷ አሁን እንትን እያለች ያለችው ማለት ነው። እና ፋሚሊ በጣም በጣም ነው የሚገርመው ማለት ነው። ለምን ቤታቸውን እንዳይበተን ብለው አባቷን ካገኘችው በኋላ ድጋሚ አባቷን ፍቅር አታገኝም ዳጠማን ነው። እና በጣም የምታሳዝነው ባይዘ ዳጣ ማለት ነው። ቤተሰቦችን አገኘው ስትል፣ እንደገና ደግሞ ኤቢ፣ እንደገና ማርቲ በዛ በኩል እንደዚህ አይነት ነገር ላይ ወድቃለች ማለት ነው። አሁን ግን ደስ የሚለው ነገር ናታን እንግዲህ የፍቅር ጥያቄ ስላቀረብላት ቆንጆ ነገር የሚገጥማት ይመስለኛል። እንግዲህ ናታን በመቀጠልም የፍቅር ጥያቄ አቀረበላት ማለት ነው። ዳጣዬ፣ እኔ በጣም ወድጄሻለሁ እና ለምን አንድ ላይ አንሆንም? በማለትም የፍቅር ጥያቄ ያቀርብላት አለ። ዳጣም እንግዲህ በመቀጠል እንዲህ እህት እህቴ፣ ማለት ያው እንግዲህ ኤቢኮ ትወድሃለች በማለትም ስትነግረው፣ ኧረ በፍጹም እኔ አልወዳትም በጣም ነው እኔ እኔ ደግሞ የምወደው አንቺን ነው ይላታል ማለት ነው። እና ያው ዳጣ እንደምታቋት በጣም ቀለል ያለች ልጅ ናት። እና ኤቢ ደግሞ እንደምትወደው ታውቃለች። ካየሁሽ ቀን ጀምሮ ልቤ በቃ በጣም ነው ላንቺ የሚመታው በማለት የሚነግራታል። እንግዲህ በመቀጠል በጣም በጣም በጣም የሚገርመው ነገር እሱ የፍቅር ጥያቄ ሲያቀርብላት ኤቢ እና ማርቲ ውጭ ላይ ቆመው እያዳመጡ ነበረ። ጨጓራቸው ተቃጠለ፣ ማ ነው በጣም ነው የተናደዱት። እንደሁም ማርቲ በቃ እንደው ከዚህ ቤት እና አባራት እች ልጅ በጣም ነው በቃ ለአንቺ እንዲሆን በጣም ጥረት አርጌ እንጂ እንዴት እንደዚህ እንትን ትያለሽ ምናምን እያለቻት ነበረ እናትየው ማለት ነው እና ማርቲና ኤቢ በጣም ነው የተናደዱት። በጣም እንዴት እንደዚህ ሊሆን ይችላል? በጣም በቃ። እናም እንግዲህ በናታን የመጣ ነዋ ልጄ እንደዚህ የምትሰቃይ በማለትም ተጠይቀታል እናትየው አዎ፣ እማዬ እሷ ከመጣች በኋላ ነው ይሄ ናክል እንደዚህ፣ በጣም እናታን አይንሽን ላፈሪ ያለኝ እሷ። ከዚህ ቤት መውጣት አለባት፣ በማለትም እንግዲህ ከእናቷ ጋር ታወራለች ማለት ነው ለማናገር እራሱ ጊዜ አይሰጠኝም፣ አይፈልገኝም፣ አይወደኝም እያለች እንግዲህ ለእናቷ ተነግራት ጀመር። እኔ የቻልኩትን አክልም እየጣርኩ ነው፣ ግን ናታን ከዳኝ፣ ናታን አይፈልገኝም በማለትም እያለች የተብሰለሰል ናት እናደድ ጀመር። በጣም ነው የምታሳዝነው እና እናትየው እንግዲህ በጣም በመናደድ ማለት ነው፣ አንቺ አንቺን እሱን እንደማትፈልጊ ለእሱ ቦታ እንዳልሰጠሽ ነገር አድርገሽ ለእሱ እሱን በፍቅር ጠብ ማድረግ ትችያለሽ። ለምንድነው ብልጥማ ለምንድ ነው ዝም ብለሽ የምትከታተዩ? በማለት እናትየው እንግዲህ ትናገራታለች ማለት ነው። እና አረ እኔ ያላደረግኩት ነገር የለም፣ እኔ ያልሆንኩትም ነገር የለም ለሱ ብዬ። ግን እሱ የሚወደድ ዳጣን ነው። እሷ እዚህ ቤ ከመጣች በኋላ እኔን እንግዲህ አሊሽ ብሎኛል፣ በማለትም ለእናትዬው ትነግራታለች። በመቀጠልም እንግዲህ በጣም ኤቢ በጣም ተናዳለች። ባይዞ ማን ነው። እና ውድና የተከበራችሁ ተመልካቾች፣ ያው ቀጣይ ክፍል ምን እንደሚሆን አብረን የምናየው ይሆናል። የለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱ ማለ ነው ውዶች ዬ እና ደግሞ ሀሳብ ኮሜንት ሀሳብ አስተያየታችሁ ደግሞ ኮሜንት ላይ አስፈሩልኝ። ቻር ቆዩልኝ።